ታላቅ የምስራች! በርካታ ኪሎ ሜትሮችን አቋርጠን ዛሬ ውይቷ ባህር ዳር ላይ ተገኝተናል። ውይቷ ባህር ዳር ላይ ደግሞ ታላቅ የምስራች ይዤላችሁ መጥቻለሁ። ሌሎች ከተማዎችና አዲስ አበባ ላይ የነበረውን አስገራሚውን ቢዝነስ ስልጠና ወስዳችሁ ወደ ስራ መግባት የምትችሉበትን በተለይም ደግሞ ከ10 ሺ ሰዎች በላይ ስራዎችን ያስይዛል የተባለውን አስገራሚውን ስራ ባህር ዳር ይዤላችሁ መጥቻለሁ። ስራው ምን ይመስላል? አድራሻው የት ነው? ምን ይመስላል? መስፈርቱ የሚለውን እንመለከታለን። ተከተሉኝ። ሰላም ሰላም። ጤና ይስጥልኝ እንዴት ነህ? ጤና ይስጥልኝ። ሰላም ነው። ሰላም ነው። እንዴት ነህ ለተመልካቾች ዛሬ በአዲስ ሰርፕራይዝ ይዬ መጥቻለሁ። ከአዲስ አበባ አወጣ ብለን ባህር ዳር ላይ ትልቅ የምስራች አለ ብያቸው ለብያቸው ለ ለተመልካቾች መጀመሪያ ስምህን እንተዋወቅና እስኪ ያለውን ነገር እንንገራቸው። ስምህን ማለበር። እሺ ስሜ ታረቀኝ ሰው ይባላል። ያው እዚህ በፊትም እንደሚታወቀው በወረቀት ስራ ላይ ተሰማርተን ነው የምንገኘው። እሺ፣ በወረቀት ስራ ላይ ተሰማርታል። ማን ትባላላችሁ? እነማን ማን ናችሁ? አዳድስ የሚያይ ስላለ ነው። ካሁን በፊት የሚያቀያቀሃል ልክ ነው አዎ አዳዲስ ለሚሆን ሰዎች ትሄድ ፓኬጂንግ ፕሪንቲንግ እንባላለን። በጣም አሪፍ ስለዚህ ካሁን በፊት ታስታውሳላችሁ ለበርካታ ሰዎች ነፃ የስልጠና እድል ሰጥቶ ሰጥቶልን ነበረ እንደገናም ከዛ በኋላ ደግሞ አቅማቸው ላልቻሉ ሰዎች ደግሞ 50 ፐርሰንትም እንደዚሁ ከፍለው ስልጠና እንዲሰጡን አድርጎ ያንን ለሰዎች ሪቪው ከሰራን በኋላ ምን ያክል ሰዎች አሰለጠንክ? የተወሰነ ጥያቄ ልጠይቅህና ለሰዎቹ እንትን እናደርጋለን እንግዲህ ኦልሞስት በሁለት ዙር ነው መሰለኝ እንት ስልጠናዎችን የሰጠነውና በጣም በርካታ ሰዎች ከ200 ሰዎች በላይ ኦኬ፣ በነጻ ስልጠናም በብርም በብርም ወደ ሙያው እንዲገቡ አድርገናል። በርካታ ሰዎችን አሰልጥነናል ማለት ነው። በጣም አሪፍ 2017 ላይ የተሳካ ነበር ማለት ይቻላል፣ ለ200 የሚሆኑ ሰዎች የስራ እድል። በዚህ በፔፐር ባግ በሚባለው በምትመለከቱት ወርክሾፕ ላይ ነው ያለነው። እንደዚህ አይነት ዘንቢሎችን በቀላሉ ሰርቶ ሰዎች ገንዘብ እንዲያገኙ በየቤታቸው ቁጭ ያሉ መቤቶች ካሉ ስራ እንደሌላቸው ተመረቀው ቁጭ ያሉ ሰዎች ካሉ በርካቶችን ስራ ያስያዘ ጀግና ነው። አዲስ አሁን ያለ ታላቅ የምስራች ያለ ይብልሃል ምንድነው? እስኪ የምስራችሁን እስኪ ለተመልካችን እንገራቸው። እንግዲህ የምስራቻችን ምንድነው? እዚህ አዲስ አበባ ላይ እንቅስቃሴ ስናደርግ ነበርና፣ አሁን ደግሞ በእንትኖቻችን በደንበኞቻችን ጥያቄ መሰረት ባህር ዳር ላይ አዲስ ብራንች ከፍተናል እና ባህር ዳር ላይ ባህር ዳር ላይ። ዋው ደስ ይላል በጣም። ምክንያቱም አዲስ አበባ ለመምጣት በጣም ብዙ ሰዎች እየራቃችሁ ስለነበረ እዛው ባህር ዳር ባጠገባችሁ ጋር ዜድ ፓኬጅንግ የፔፐር ፓግ ማምረቻ ድርጅት እዛ መጥቶላችኋል ማለት ነው። ደስ የሚል ታላቅ ምስራች ነው ያለው አሁን። ተዘጋጅታችኋል ምን ያክል ሬዲ ናችሁ? ያለውን ነገር እስኪ ዝግጅት እንዴት ነው? ባህር ዳር ላይ ባህር ዳር ላይ አሁን ወደ ማምረት ገብተናል። ዝግጅታችን ሙሉ ጨርሰን ስልጠኖችን መስጠት ጀምረናል ጀምራቸዋል። በሰፊው ማምረትም ማሰልጠንም ጀምረናል። ሬዲ ነው ሁሉም ነገር ማለት ነው። በጣም አሪፍ። ስለዚህ አሁንም አዳዲስ ሰዎች ደግሞ እስኪ እንዲያውቁት ስለ ፔፐር ባግ አለ አጠቃላይ ያለውን እውቀት የተወሰነ ስለ ፔፐር ባግ ምን ማወቅ አለባቸው፣ ቢዝነሱ እንዴት ነው የሚባለውን፣ ትርፉ፣ ጥቅሙ፣ ኪሳራው፣ እነዚህ ነገሮች የተወሰነ እስኪ ለተመልካች አብራራላቸው። አሁን እንግዲህ ያው ስለ ፔፐር ባግ ስናነሳ እንዳልነው መጀመሪያ አካባቢ የነበረው ነገር ትንሽ ተቀዛቀዘ ነበርና አሁን በጣም በፍጥነት እየተስፋፋ እየተሰራጨነ ያለው ክፍለ ሀገር ላይም እንደዚሁ እየተስፋፋና እየሰፋ ያለ ቢዝነስ ነው። እና ሰዎች ገብተው በደንብ ስልጠናውን ወስደው ስለ ሙያው በደንብ ትምህርቱን ወስደው እውቀቱ ኖሯቸው ወደ ስራው ቢገቡ በከፍተኛ ደረጃ ተፈላጊነት ያለው የስራ መስክ ስለሆነ ጥሩ ምን አይነት ሰዎች ናቸው የሚሰሩት እዚህ ስራ ላይ? ሴት መስራት ይችላል፣ ወንድ መስራት ይችላል። እነማን ናቸው ምንድን ናቸው ያለው የሌለው የሚለውንም የተወሰነ ሃይላይት እንንገራቸው እስኪ። በሚገርም ሁኔታ እስከ እስከዛሬ እንዲሁ አብዛኛው ቴስት ስንሰራ የሚመጡልን እናቶች ናቸው። የወለዱ በቤታቸው ውስጥ ቁጭ ብለው የሚሰሩ እናቶች ናቸው በብዛት የሚመጡት። እና ወጣቶችም እናቶችም ይህን ስራ በቤታቸው እንደዚህ ደግሞ በሰፊው ወርክሾፕ ከፍተው መስራት የሚችሉ መስራት ይችላሉ። ምናልባትም ከመስራት ባሻገር ወንድሜ ባህር ዳር ላይ ከፈተ እንጂ ሌላ ቦታ ላይ ስልጠናውን ወስዳችሁ ወይም ይህንን እውቀት ኖሯችሁ ሌሎች ሰዎችን የስራ እድል መፍጠርና ስልጠና መስጠትም ይችላሉ ብዬ አስባለሁ። እኛው ሌሎች ራሱ እንደዚሁ ማለት ነው። በጣም አሪፍ ነው፣ ደስ የሚል ነገር ነው። ስለዚህ በርካታ የፔፐር ባግ እንትኖችን እዚህ እያሰለጠንክ ነው። አሁን ባህር ዳር ላይ ለምን ያክል ሰዎች ለመቀበል ነው? ገደብ አለው ምንድነው? ይሄንን ነው የተወሰነን እንንገራቸው። ባህር ዳር ላይ አሁን በሰፊው ከፍተናል። ማቴሪያሎችንም ከዚህ እየወሰድን ወደዛ እንትንላለን። እዛ መጀመር ለሚፈልጉ ሰዎች በጣም በሰፊው ቤታችንም ሰፊ ነው። ኦኬ። ብዙ ሰዎችን ማሰልጠን እንችላለን። የሚፈልጉ ሰዎች መምጣትና መሰልጠን ይችላሉ፣ በባህር ዳርና በዙሪያው ያሉት። ምክንያቱም ከዚህ በፊት በጣም በርካታ ሰዎች ወደ ደሴ አካባቢም፣ ወደ ትግራይም፣ ወደ ጎንደር ይደውሉልና አማካኝ ቦታ እዛ አካባቢ መክፈት ስላለብን ከፍተናል ማለት ነው። ስለዚህ መምጣትና መሰልጠን ይችላሉ። ባህር ዳር ላይ የሚቀርባችሁ ሰዎች፣ ይህንን በአሁኑ ሰዓት ታስታውሳላችሁ። የተወሰነ ምናልባትም አንድ ወር ወይ አስራ ምናም ቀን የቀረው የፔፐር ባግ አሁን ፌስታል ተከልክሏል። ፔፐር ባግ ነው ቢዝነሱ። እስቲል አሁንም ተጀምሯል፣ በተለያዩ ድርጅቶች ላይ ቡቲኮች የተለያዩ ቦታዎች ላይ ስትሄዱ በእንደዚህ አይነት ፔፐር ባጎች ነው የሚሰጠው። ስለዚህ ይህንን ስራ ደግሞ ይዛችሁ ከአንዱ ፔፐር ባግ ላይ ከአሁን በፊት ትርፉንና ጥቅሙን እንዴት ታገኛላችሁ የሚለውን ራሱ የተወሰነ ለመናገር ሞክረናል። በዚሁ አጋጣሚ ደግሞ አሁን አዲስ አበባ ላይ ነው ድል የሰጠነው ነው፣ እዚሁ ላይቭ ነው የምጠይቀ ባህር ዳር ላይ ላሉ ሰዎች፣ ለተወሰኑ ሰዎች ደግሞ ነጻ የስልጠና ድል ብትሰጥ ብዬ ደግሞ ጥያቄ ልጠይቀ ነው። እሺ፣ በጣም ጥሩ። እዚህ ይሄን ትሬንድ በደንብ እንትን ብለነዋል። እዚህ በርካታ ሰዎችን አሰልጠን ወደ ስራው አስገብተናል። እንግዲህ ባህር ዙሪያው ለሚገኙ ቀድሞ ለመጡ ወይም ደግሞ ቴክስት ላደረጉልን ሰዎች ከዚህ በፊትም እንደምናደርገው ለአስር ሰዎች ነፃ ስልጠና እንሰጣለን ማለት ነው። በጣም አሪፍ በጣም ደስ የሚል ትልቁ የመሰራች ይሄ ነው ያለው። ስለዚህ አሰራራችንና ሂደታችን ህጋችን የሚሆነው ምንድን ነው? ይህ ቪዲዮ ከተለቀቀበት ቀን ጀምሮ ለተከታታይ ስንት ቀን እናደርገው? አምስት ቀን እናደርገው፣ አምስት ቀን ኦኬ። ለተከታታይ አምስት ቀን ብቻ እስክሪን ላይ ብታይ በምታዩት ስልክ ቁጥር ብቻ ሪዝናችሁን ምክንያታችሁን። አንዳንድ ሰዎች አሁን ይሄ ያላችሁ ሰዎች አቅም ያላችሁ ሰዎች እንደው ከፍላችሁ ብትሰለጥኑ 50% ከፍላችሁ ብትሰለጥኑ አሪፍ ነው። እድል እድል ማግኘት ያለ ያለባቸውን ሰዎች እድላቸው እንዳንዘጋባቸው፣ አቅመ ደካማ የሆኑ መሰልጠን በቃ የማይችሉ ሰዎችን አሁን እድሉን እንድንሰጣቸው፣ ምክንያታችሁን እኔ መሰልጠን እፈልጋለሁ ባህር ዳር ይቀርበኛል ብላችሁ ችግራችሁን አጠር ባለመልኩ እስክሪን ላይ በተቀመጠው ስልክ ቁጥር ለዜድ ማለት ነው ደውሉለትና ያለውን አይቶ ለአስር ሰዎች ያለውን ሪዝን አይተ ይመስለኛል፣ ባለፈውም የመረጥከው በእሱ አማካኝነት ይመርጣቸዋል። ለተከታታይ አምስት ቀን ብቻ ነው። ከዛ በኋላ አትላኩ፣ ምንም ትርጉም የለው። ከዛ በኋላስ የሚለውን ደግሞ አሁን አቅም የሚል ለሚል ሰው የተወሰነ ብር አለ። ለሚል ሰውስ ምን ማድረግ እንችላለን? ያው እንግዲህ እስከ ዛሬ የምናደርገው ምን ምንድነው በመቀራረብና በመነጋገር የማይፈታ ነገር የለምና እኛ ጋር መጥተው በመቀራረብ በመነጋገር አንዳንድ ድሎችን መፍጠር እንችላለን። መፍጠር ይቻላል። በጣም አሪፍ። ስለዚህ አቅም የለኝም ይህን ያክል ብር አለኝ፣ አይ ሙሉ ብር ነው ያለኝ የሚለውን የተወሰነ ነገር ብሩን ማወቅ ይቻላል እንዴ? ለምሳሌ ባህር ዳር ላይ ያለውን አሁን የስልጠናው ነው ወይ? አዎ፣ የደውሉ እና አይጠይቁ ወይስ መናገር ይቻላል? ይቻላል። አሁን የዚህም ኮመን ሊያው አሁን የምናሰለጥነው አራት ሺህ ብር ነው አራት ሺህ ብር አዎ፣ ኮመን እንደዛ ነው። ግን የተለየ ሪዝን ያላቸው ምክንያት ያላቸው ሰዎች ጋር ተቀራርበን ተነጋግረን የሚመቻቸውበት ሁኔታ እና መቻቻል። ስለዚህ ያላቸውን ይዘው መሰልጠን ይችላሉ ነው። ስለዚህ በጣም አሪፍ ደስ የሚል ነገር ነው ያለው። በአራት ሺህ ብር ማለት በጣም ብዙ ብር የምታገኙበትን የተሻለ ቦታ የምትደርሱበትን ሙያ ነው የሚያስተምራችሁ። ትልቅ እውቀት ነው፣ አራት ሺህ ብር ብር ሆኖ አይደለም አሁን። ምክንያቱም አንድ ትምህርት ለመማር ብለው ሰዎች የሆነ ዩኒቨርሲቲ ወይ የሆነ ካምፓስ ወይ የሆነ የሆነ ማሰልጠኛ ተቋም ውስጥ ገብተው ሰዎች 30 ሺህ 40 ሺህ የሚከፍላሉ እና አራት ሺህ ብር ከፍላችሁ የፔፐር ባግ ነጻ ስልጠና ሙያዎችን አንድ፣ ሁለተኛ ደግሞ በ50% ሊሸፈን ሊሰራላችሁ ይችላል። እንደየ አቅማቸው ከዛ በተረፈ ደግሞ ሙሉን ከፍላችሁ አራት ሺ ብር ምንም ማለት አይደለም ብዬ አስባለሁ። በየቤታችሁ ቁጭ ከምትሉ ስራ የለንም ከምትሉ ስራ ከምታማረሩ፣ እንደ ምሳሌ ስጠቅስላችሁ ዜድን ማለት ነው፣ ወንድሜን ከዩኒቨርሲቲ ተመርቆ ወጥቶ አልተቀመጠም። ምክንያቱም ያ ተቀጥሮ ደሞዝ የመስራቱ ሁኔታ ለሱ የኑሮ ሁኔታ ሊሸፍንለት አይችልምና በርካታ ሰዎችን እኔ ከማቅረቢ በፊት ሌሎች በርካታ በመቶ የሚቆጠሩትን እኔ ደግሞ ይሄንን መጥቼ ማስታወቂያውን ከሰራው ፍቃደኛ ሁኝልኝ ካልኩት በኋላ ከሁለት መቶ በላይ ሰዎች ያምናል ያልኩት 2017 ላይ ለብዙ ሺህ ሰዎች የሥራ ዕድል ፈጥረናል ያልኩት አንዱ በዜድ አማካኝነት ነው። በርካታ በአልሞስት 300 400 የሚሆኑ ሰዎች የሥራ ዕድል ፈጥሯል ማለት ነው። ገና ይቀጥላል። ባህር ዳር ላይ ቀጠለ እንጂ ሌላ ትግራይም ኦሮሚያም ክልል ላይ ያለውን ነገር እያመቻቼ ስልጠናዎችን የመጀመር ሂደቱን እንትን ያደርጋል። ስለዚህ በተቀመጠው ስልክ ቁጥር ኮንታክት አድርጉት። ራሱን ነው በቀጥታ ኮንታክት የምታደርጉት። አትቀመጡ፣ ስራ አትፍቱ፣ ስደት አትሂዱ። መጀመሪያ ዙሪያችሁን ተመልከቱ። ሌላችሁ ፈልጋለሁ ዜድዬ በዚህ ፔፐር ስራ የሚሆን በሌሎች አይነት ሰዎች አሁን ተስፋ የሚቆርጡ ሰዎች በየሰፈሩ ቁጭ ብለው ድንጋይ የሚያሞቁ ሰዎች አሉና ለነዚህ ሰዎች ምን መልእክት ታስተላልፋለህ? እንግዲህ ያው የማስተላልፈው መልእክት ምንድን ነው፣ በተለይ ወጣቶች በየቦታው አሉ፣ ስራ ማጣቶች አሉ፣ በጣም ብዙ ኮምፕሌን የሚደረጉባቸው ነገሮች አሉና ከነዛ ነገሮች ወጥተው መሞከር በሚችሉት ነገር በአካባቢው አሁን በትንሹ አሁን ይሄን ቢዝነስ ስትጀምር በ10 ሺ ብር እና በ15 ሺ ብር በትንሹ ጀምረ ማሳደግ ይቻላል እና መሞከር መጣር ነው። ከዛ ነገሮች ይለወጣሉ፣ ጥሩ ይሆናሉ፣ ይለወጣሉ። ስለዚህ ስሩ ነው። ባህር ዳር ላይ የከፈትነው አድራሻው የት ነው? ሌላ የተለየ ስልክ ቁጥር ካለና አድራሻውን ስፔሲፊክ የሆነውን ቦታ ለተመልካቾች ቀጥታ እንገራቸው። እሺ፣ ባህር ዳር ቀበሌ 14 ወይንም ኖክ የሚባለው አካባቢ ላይ ነው፣ ቶፊክ ህንፃ አንደኛ ፎቅ ላይ መጥተው ማናገር ይችላሉ ማለት ፣ ስለዚህ ቶፊቅ ህንፃ ቀበሌ 14 ላይ ተብላችኋል። ቁልጭ ያለ ነው። ባህር ዳር ያላቸው ሰዎች ታቆታላችሁ ብዬ አስባለሁ። በውቢቷ በቆንጆዎች ሀገር ባህር ዳር ከተማ፣ አሪፍ ነፋሻ የሆነ ቦታ ያለበት ሀገር ነው። ልጆችም ሰዎችም እዛ አካባቢ ያለው ስራ ወዳድ ነው። በጣም ብዙ ሰዎች ደግሞ የኔ ተከታታዮች አሉ ከባህር ዳር አካባቢ፣ በተለይ አማራ ክልል ላይ ኦሮሚያም፣ ትግራይ ላይ የሚከታተሉ ሰዎች አሉ። ለባህር ዳሮች ታላቅ የምስራች ነው። ትግራይ ላይ ኦሮሚያ ላይ በቅርብ ይመጣል። ባይ ዘወይ እዛ አካባቢ ማመቻቸት እንችላለን። እዚህ ቦታ ስልጠና ብንከፍት ብላችሁ ደግሞ አንዳንድ አንድ የሚመቻቹ ሁኔታ ነው ታቃላችሁ ካላችሁ እሱ ጋር እንደ ብራንች አብራችሁ መስራት የምትፈልጉ ሰዎች ካላችሁ ደግሞ ኮንታክት ብታደርጉትም ብዬ አስባለሁ። ራስ በራስ አንዳንዴ መተሳሰር ጥሩ ነው ብዬ ስለማስበው ሙያው እሱ ጋር አለ፣ እውቀቱ እሱ ጋር አለ፣ ግብአት እሱ ጋር ዘጭ ነው ያለው። በማከፋፈያ ዋጋ እሱ ጋር አለ፣ የምትፈልጉትን ነገር ከሱ ትወስዳላችሁ። እኔ ከፍታለሁም ካላችሁ ደግሞ ያደራጃችኋል ብዬ አስባለሁ። ስልጠናውን ይሰጣችኋል። እዚ እዛ ሄዳችሁ ስልጠና መክፈት ትችላላችሁ። እዛችሁ ፈልጋለሁ። የመጨረሻ መልክት አለ እሺ እንግዲህ ያው መልእክታችን ምንድን ነው? አዲስ አበባ ላይም እንትን ባህር ዳር ላይም እንደዚሁ ከፍተናልና አዲስ አበባም የሚፈልጉ ካሉ ስልጠና መጥተው መሰልጠን ይችላሉ። አድራሻችንም ጀሞም ኬል መክፊራ ቢዝነስ ሴንተር ነው። ባህር ዳር የሚፈልጉ ካሉ እንደዚሁ መምጣትና መሰልጠን ይችላሉ። እዚህ ሙያ ላይ ጥያቄ ያላቸው ማንኛውም ሰዎች ካሉ በራሳቸው ዩቲዩብ በማይ ሶሻል ሚዲያን በመጠቀም የሚሞክሩ አሉ እና ከኛ ጋር ኮንታክት ማድረግ ይችላሉ። አብረን መስራት እንችላለን ማለት ትፈልጋለሁ። አመሰግናለሁ። በጣም አሪፍ የሚገርም ቀና አመለካከት ያለው ሰው ነው እኔ ካየሁት በኋላ። ምክንያቱም አንዳንዴ አሁን እኔ የተነሳሁበት አላማ አላ ሰዎችን የስራ እድል መፍጠር ስለሆነ ገንዘብ የተወሰነ ሳንቲም ሊያገኝ ይችላል። ግን ዋናው ነገር ማንሳት ያለብን ማየት ያለብን ለበርካታ ሰዎች የስራ እድል መፍጠሩ ነውና ደስ የሚል ነገር ነው ያለው። በቀጣይ አሁንም የተሻለ ነገር አዲስ አበባ ያላችሁ በደንብ በሰፊው እያሰለጠነን ያለው ምክንያቱም ለመቅረጽ ብለን እንጂ እዚህ ጋር የምትመለከቱት በርካታ ወንበሮች ሰዎች ላይ ሰው ተቀምጠው እየሰለጠኑ ነው ያሉት፣ ለድምጽ ጥራት ሲባል ነው። በጣም ብዙ ሰዎች አሉ። ባህር ዳር ላይም መታችሁ፣ ቶሎ ያለውን ነገር ሰልጥኑ፣ ቢዝነሱን ተቀላቀሉት። ቢዝነሱን ከተቀላቀላችሁ በኋላ የራሳችሁን ቢዝነስ ቢውልድ እንድታደርጉ ነው። አዲስ አበባ ጄሞ ላይ፣ ባህር ዳር ደግሞ ቀበሌ 14 ላይ ህንፃው ኖክ ኖክ አካባቢ ኖክ አካባቢ ትሮፊክ ህንፃ ላይ ማለት ነው፣ የሚታወቅ ነው። ሌላ ብራንች ላይ በቀጣይ እንመጣለን። ከዜድ የፔፐር ማሰልጠኛ ወይም ደግሞ አምራች ድርጅት ጋር የነበረን የሚመስል ነበር። ባይዘወይ ግብአቶችም ከፈለጋችሁ ደውሉለት፣ እሱ ጋር ያለውን ነገር ያግዛቸዋል ብዬ አስባለሁ። ጄሞ ላይ የነበረን ባህርዳር ላይ የነበረን ቆይታ አይነን የሚመስል ነበረ። በቀጣይ በሌላ እንመጣለን። ደውላችሁ ተመዝገቡ። ደውላችሁ ሰልጥኑላችሁ ፈልጋለሁ። ይህ የስራ ሰው ነው። እናንተ ደግሞ ስራ ፈላጊዎችና ስራ ወዳድ ከሆናችሁ የምትመለከቱበት የሶሻል ሚዲያ ፕላትፎርም ተቀላቀሉ። መልካም የስራ ጊዜ